እንደ ሌላ ጊዜ ይኸውልሽ፣ ለጸም ምናምን አይደለም የመጣሁት አንቺ ጋር እኔ ፍቅርም እኮ ስለ ፍቅርም እኮ ማውራት አልፈለግም እኮ፣ ተረጋግተሽ እንድታወሪኝ ስለፈልኩ ነው። አንቺ አይነሽንም ማየት እኮ አልፈልግም። አሁን በኋላ ግን በኔ ህይወት ውስጥ አልቃ ገባለው ብትል ወዩል። አንተንም ጭምር ከሷ ጋር አድርጌ እስር ቤት ነው መወረውር አገባህ። አንቺ ደግሞ ከአሁን በኋላ በኔ ህይወት አልቃ ገባለው ብትይ፣ ሲጀመር ካንቺ ጋር ያላወራረኩት ብዙ ሂሳብ አለ። ስለዚህ እኔና አንቺ በስልክ በአካል አይደለም የምንገናኘው፣ እዛው ፍርድ ቤት ነው ምንገናኘው እሺ። ሰላም፣ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ወደ እናንተ መጥቻለሁ። የመጣሁበት ሀሳብ ምንድን ነው? እስከዛሬ ብዙ ነገር ሳደርግ፣ ብዙ ጥፋቶችን ስሰራ፣ ብዙዎቻችሁንም ሳስቀይም ነበረ። እናንተን ብዙ ነገር እያላችሁኝ ያልሰማ በአይነት አጥቅቶኝ እንግዲህ እዚህ ደርሻለሁ ማለት። በተፈጠረው ነገር ሁሉ በጣም አዝኛለሁ፣ በጣም ተጸጽቻለሁ። ምን መሰላችሁ ኤቢ ታስሯል ማለት የዛኔን ያላዳመጥኩትም ለመናገር እየሞከረ ነበረ ቴክስትም አድርጎልኛል እሱን መረዳት አልቻልኩኝም እና ጠፍቼበት ነበረ እኔ ከማናቸውም ርቄ ስልኬንም አጥፍቼ ቁጭ ብዬ ነበረ አሁን ግን በተፈጠረው ነገር ምንም ነገር አልቻልኩም ማለት የተፈጠሩት ነገሮች ሁሉ መንስኤ እኔ እንደሆንኩኝ ገብቶኛል ስለዚህ ማዕዶትን ይቅርታ መጠየቅ እፈልጋለሁ። በመጀመሪያ ግን እናንተ ነው ይቅርታ መጠየቅ የምፈልገው በእውነት መጀመሪያ እናንተ ይቅርታ ስታደርጉልኝ ነው እሷም ይቅርታ የምታደርግልኝ። ስለዚህ እኔ ልጅቷንም አግኝቼ አውርቻታለሁ። ከእዩ ጋርም አውርተናል፣ ተቀጣጥረናል። አሁን ያው ስለቆየብኝ ነው ትንሽ ሀሳቡን ለእናንተ ልናገር ብዬ ነው። ከእዩ ጋር ሆነን ማዲን ለማናገር አስበናል። ማለት በቃ ኤቢ መፈታት አለበት ብዬ አስባለሁ። ምክንያቱም በእኔ ምክንያት ነው ይሄ ሁሉ ችግር የተፈጠረው። እሱም እኔ ባጠፋሁት ጥፋት ቤተሰቦቹን አጥቷል ማለት ነው። ስለዚህ ከልጅቷ ጋር ምንም ግንኙነት እንዳልነበራቸው ሆን ብለው ያ ነገር እንዳደረጉት ልጅቷ አግኝቼ በጣም እያለቀሰችው ነው የነገረችኝ ማለት። አሁን ፈርታ ነው ወደ ወደኛ መምጣት ያልቻለችው፤ በጣም ፈርታለች። ስለዚህ እሷንም ነፃ ለማውጣት፣ ኤቢንም ነፃ ለማውጣት መጀመሪያ ከእዩ ጋር አውርተን ወደ ሟዲ እንሄዳለን ማለት ነው። ማለት ብዙ ጠብቄ ዋለሁ። እንግዲህ እዩብ ጋር አሁንም ደግሜ ልደውልለት መሰለኝ ከሰምስት ደጋግሜ ሄሎ። አቤት። ሄሎ፣ ሰላም ነው? ቢያቢን ማለት ሰላም ነው? እዩ፣ ቤዛ ነኝ። ያልከኝ ቦታ እኮ ከደረስኩ ቆየው። አው፣ ቆየው? እሺ፣ ሰላም ነው። ደህና ነሽ? ደህና ነኝ። ያው ቶሎ ብትመጣ ደስ ይለኛል። በስልክ ብናወራ አይሻልም? እንዴ ያው ሁሉ ተገናኝተን አውርተን የለን እንዴ ማዶትን እናገኛታለን ብዬ ካደ ድረሳው በስልክ እንዴት እናወራለን? በዚህ ሰዓት ነው ብቻ አሁን ሄደን ብናወራት አይሻልም? ያው ባለፈው ምጣር ማግኘት ስለነበር እ ምን አልባት እሺ ካለ ችግር የለውም ብቻ ምን እንገናኛለን ብላ ነገር ባለፈው ብናወራ በቃ እሺ አሁን የቀጠርከኝ ቦታ ነኝና እና እንሂድ እንግዲህ ቤተሰቦች እንደሰማችሁት ነው። ልጁ ትንሽ ድርቅ ድርቅ አድርጎታልና ብዙም እኔ የማግኘት ፕሮግራም የለውም። እኔ በግድ ነው አስገድቼው ነው ማለት ልጅቷን ማግኘቼ እንዳወራኋት ምንም ነገር እንዳልተፈጠረ ካስረዳሁት በኋላ ነው ትንሽ ለማውራትም እኔንም ለማግኘት ፈቃደኛ የሆነው። እስቲ ሲመጣ ደግሞ ምን እንደሚለኝ አብረን እናያለን። ማለት ሄዳለሁ አልሄድም እያለኝ ነው። እንግዲህ እንደምንም ብዬ ዛሬ ግዴታ ነው እሷን ማግኘት ማለት ከዚህ በኋላ ነገሩ እየከረረ እየከረረ እየሄደ ጭራሽ ያው ልታስፈርድበትም ስለሚችል እሱ ደግሞ እዛ መቆየቱ ጥሩ አይደለም እያስባለሁ። እስቲ እንጠብቀው። የልጅነት ፍቅ የአፍላነት ዝታ የአፍላነት ዝታ

እሱ ተስማምቻለሁ ግን እሷንም ማግኘቻት ማውርቻት ነበረ። እዛ ሰዓት ጥሩ ሙድ ላይ አልነበርኩም። ወዛኔ ማለት ነው ማለት አሁን አንተ የምትፈልገው ማለት ነው እህት ነፃ መሆኗ ነው አይደለም? ስለዚህ እሱም ደግሞ ከእሷም ከኔ ማረጋ ስለዚህ አሁን ማዕዶትን ሄደ በቃ ማስፈታው እንበላት። አንተ ደግሞ እሷን የማሳመን ሀይሉ አንተ ጋን ያለው ለእኔ ምንም ማግኘትም ራሱ ፈቃደኛ የምትሆን አይመስለኝም። እሺ አብረን ስንሄድ ደስተኛ ትሆናለች ብለሽ ታስባለች? አትሆንም። ግን አንተ ነካሁን ስራ ሰራው ማለት ልጅቷ ነፃ ከሆነች አንተ የእሱ መታሰር ምን ያደርግልሃል? በእርግጥ ስንሄድ ደስተኛ የምትሆን ከሆነ አያሳስብም። እኔ አንዴ እሺ የሚል ካፌ ወጥቷል። እስኪ እንደሚሆን እንሆናለን። ስለዚህ በቃ አሁን ሄደን እሷን እናገኛታ ኦኬ። አሁን እናገኛታለን። በቃ እንሂድ። እሺ እንግዲህ ያው ሰፈራቸው ደርሰኝ ለምን በቃ ደውልላትና እስከዚህ ማለት እኔ ወደ ቤት ብገባ የሆነ ጥሩ ነገር አይፈጠርም። እኔ መኖሬን ሳታውቅ ፈልጌሻለሁ ብለህ ብትነግራት አይሻልም? እደውልላት፣ አመሳለሁ። ስራ የለባትም። እኔ ምን አውቃለሁ? እንግዲህ ልጅናት ናት። አንዴ ትንሽ ደቂቃ ፈልጌሽ ነው። አንዳንድ አንድ ነገር የምናወራው ነገር አለብን። አንተ ግን ብዙ ይው እንዴት ነሽ? ሰላም ነው። አዎ ሰፈራችሁ መተን ነበር። ኧረ ቤትማ አንገባም። ውጭ እየጠፋሁ ነው እዚህ መናፈሻው ጋር እኔን ስታየኝ ያው ትንሽ ልትረበሽ ትችላለች። ያው ልታረጋጋት ብትሞክር ደስ ይለኛል። ማለት አትገምትም እሷ ትመጣለች ብላ ምክንያቱም ሰሞኑ ጠፍቼ ነበረ። ስለዚህ ዛሬ ድንገት ስታየኝ ሊደብራት ይችላል፣ እና ለማረጋጋት ትሞክር ትሞክራለ

የእምባይን ፊደሎች አምላኬ ተረድቶ እምባይን ጠረገ፣ ልጁን መች ረስቶ። እሺ፣ ሰላም ነው አለ። እንዴት ነሽ? ምን ነው ሰላም አትባባሉ? ምንድን ነው እሷን ይዘህ ለምን መጣህ? ምን ችግር አለ ልጅ ማለት ያው እንደ ሌላ ጊዜ የውልሽ ለጸም ምናምን አይደለም የመጣሁት። አንቺ ጋር እኔ ፍቅርም ስለ ፍቅርም እኮ ማውራት አልፈልግም እኮ። ተረጋግተሽ እንድታወሪኝ ስለፈለኩ ነው። አንቺ ዓይነሽንም ማየት እኮ አልፈልግም። እውነት ነው ባደረኩት ነገር እንደዚህ እኮ ያስፈልጋል እኮ። ለምን ይዛት መጣ? እሷ ጋርም ያለው ነገር ስላለ ነው። እሷ ጋርም ሀሳብ አለ። እኔ ነኝ አስገድጄው ነው ይዤ የመጣሁት። ማለት መጀመሪያ ይቅርታ ልጠይቅሽ እፈልጋለሁ። እኔ አሁን አንተ ነህ አይደወልክልኝ። ምን ፈልገህ መጣህ? ምንድን ነው ምን? እኔ ነኝ እንዲደውልልሽ ያደረኩ። ሁሉ ሰው ሰማት። እኔም ብለሽ ምንድነው የምሰማት? ምንም እኮ የምታወራው የላትም እሷ። የምታወራው ጨርሳለች። ሲጀመር እኔ ከእሷ ጋር ካሁን በኋላ እኮ እንደ ተቀራርቦ እንትን ብሎ ማውራት አልፈልግም። በህግ ነው የምናወራው እኔና እሷ ካሁን በኋላ። እኔ ታውን፣ ተረጋጅ፣ ተረጋጅና ምትለውን እንስማት አለ። እኔ ከሷ የምሰማው ምንም ነገር የለም። ከአንተ የምሰማው ነገር ካለ ብትነግረኝ ደስ ይለኛል ማለት ለምን እንደፈለከኝ? ይኸውልሽ እኔ የፈለኩበት ምክንያት መጀመሪያ፣ እኔ አሁን ከዚህ በላይ ማውራት አልችልም፣ ክሱንም አቁም ያለ። አቁም እንዴ? ለምን? እሷ በነገረችኝ መሰረት ከሆነ ሁሉ ነገር ሰምቻለሁ በቃ። ይሄ ደግሞ እሷ መስማት አለባት፣ ይቅርታ ማለት አለብኝ ስላለች፣ አንቺም ይኸውልሽ። ይኸውልሽ አባት ላይ ምን ምን ነው ስለ አንተ ነው ማወቅ የምፈልገው አንተ ክሱን ለምን አነሳህ? ምን ተፈጥሮ ነው? ይኸውልሽ፣ አንዴ እኔ ላናግርሽ። ማለት እሱ የሚፈልገው እህቱ ነጻ መሆኗን ነው አይደለ? ምንም እንዳልደረሰባት ማወቅ ነው አይደለ? ስለዚህ እሱ ደግሞ አረጋግጧል። እኔም አግኝቼ አውርቻታለሁ። ሆን ብለው ያደረጉት ነገር ነው። እሱ መጀመሪያ እኔን ለማስረዳት ሞክሮ ነበረ፣ ቴክስትም አድርጎልኛል። እኔ ነኝ አልሰማ ያልኩት። ስለዚህ አሁን እናስፈታው። ተስማምተን እሱ ክሱ ካነሳ፣ ስለዚህ አንቺም ተስማምተን በይቅርታ ልብ ሆነ አብረን እናስፈታው። ስለዚህ አሁን እናስፈታው ለማለት ነው እሷን ይዘህ የመጣኸው አንተም? አዎ ግዴታ አንቺን ማግኘት ስላለበት። ስለዚህ እሷ እንዳለች አንተ ክስህን አንስተሃል ማለት ነው። እኔ ክስህን አንስቻለሁ፣ እና ደግሞ ለተፈጠረ ያነሳው እሷ እህትህ አግኝተህ ትክክለህ ማለት ምንም አልተፈጠረም ብላ አሳምናህ ነው። አሁን ወደ አንቺ መምጣትም ሆነ ወደ ካሜራ መምጣት ይኸውልሽ በጣም ፈርታ ነው። ወደ ሚዲያ መምጣት አልፈለገችም። ስለዚህ እኔ ምንም የተፈጠረ ነገር የለም ብላ እያለቀሰች ነው የነገረችኝ። እሱ በመታሰሩ በጣም አዝናለች። ስለዚህ ይቅርታ አድርጊልን እና አቤኔዘርም ቢፈታ እኔም አድርጊለት፣ ይቅርታ አድርጊለትና ወደ ሰላሙ ብንመጣ የተሻለ ይሆናል። ስለዚህ እንግዲህ አንተ ክስ መነሳቱን ልታበስረኝ ነው ማለት ነው የመጣሁት። እህትህ ምንም አልነጻናት፣ ስለዚህ ክስህን አንስተሃል። ስለዚህ አንተ ክስህን ማንሳት ትችላለህ። እኔ ግን ክሴ መቼም አላነሳም። ተረጋግኝና ይኸውልሽ፣ በማይመለከትህ አትግባ። በቃ የሚመለከትህ አቤኔዘር እህትህን ደፍሯል ብለህ ስለአሰብክ አስያዝከው አይደለ? ስለዚህ አሁን ደግሞ እህትህ ነፃ ነኝ ምንም ነገር አልተፈጠረ። ሰሞን ያንተ ተረጋጋው። አንተ አንተ እህት ላይ ምንም ነገር አልተፈጠረም። እኔ ህይወት ላይ ግን ብዙ ነገር ተፈጥሯል። ስለዚህ መታሰር ስላለበት ይታሰራል። እዛው ባለበት አይወጣም። አይደለም ክሱን እንፍታና በሽማግሌን በምን ምን ፈጠረ፣ ለምን አሳዘነህ አንተ? አለማ እኔም እንደወንድም ስለአንተ ነከያሲ ያስው ማስፈታት ትችላለህ። እኔ ደግሞ በራሴ መንገድ መሄድ እችላለሁ ማለት ነው። እባክሽ ማዲ በቃ ከዚህ በላይ ባን ለምንሩላነው ያስጠለ እውነት ነው። በተፈጠረው ነገር እኮ ያስብላል። እረዳሻለሁኝ ግን በቃ ተመለሽ። ይቅርታ አድርጊለት፣ ይቅርታ አድርጊልን ጣተሻ እስር ቤት ገብቶብሽ እንደዛ አስቤ አይደለም። እንደዛ አስቤ አይደለም። ስለዚህ በቃ ምንም ያሰብሽ አላሰብሽ እኔ የሚመለከተኝ ጉዳይ የለም ማለት ነው። አንተም ከአሁን በኋላ ስልቴ ላይ አደውት የልጅሽ አባት ነው ምናምን አንተ አትነግረኝም። እሱ እህት ነፃ ወጣቸው። እንኳንም ነፃ ሆነች። እኔ ሴት ነኝ፣ እንድትደፈር ወይም ደግሞ ሌላ ጥቃት እንዲደርስባት አልፈልግም። ምንም ባሌ ቢሆንም ቤቴ ድረስ ያመጣት እንኳን ነፃ ሆነች። ግን እሱ እኔ ላይ ባደረገው ነገር መቀጣት ስላለበት ይቀጣል። እኔ በተረጋጋው ሁኔታ መሰለኝ እኮ ነው አንዴ ብቻ ስምንና እንጨርስ። ተማኛለህ። ስለመጣችሁ አመሰግናለሁ። ያው እንደነገርኩህ ነው። እህትህም ነፃ ስለወጣች፣ ከአሁን በኋላ ግን በኔ ሕይወት ውስጥ ጣልቃ እገባለሁ ብትል ወዩልኝ። አንተንም ጭምር ከሷ ጋር አድርጌ እስር ቤት ነው መወረውርህ። አያገባህም። አንቺ ደግሞ ካሁን በኋላ በኔ ሕይወት ጣልቃ እገባለሁ ብትይ፣ ሲጀመር ከአንቺ ጋር ያላወራረድኩት ብዙ ሂሳብ አለ። ስለዚህ እኔና አንቺ በስልክ በአካል አይደለም የምንገናኘው፣ እዛው ፍርድ ቤት ነው የምንገናኘው። እሺ ስለዚህ ከአሁን በኋላ አጠገቤ ድርሽ። እንደዚህ አንተ ምንም ብታወሪ ግን እሰማሻለሁ። ምን ማድረግ ይሻላል? እሺ ለምን ነው የማትረጋጋው? በቃ ስለዚህ በራሳችን መንገድ ያንተን ክስ እንዳነሳክ ለምን እዛ ጣቢያ ሄደን አናመለክትም? እዛ እንደምንም ብለን እንዲወጣ እናድርግ።